በደቡብ ምዕራብ ኢትዮጵያ ክልል የምዕራብ ኦሞ ዞን አርብቶ አደሩ ናስር ኪዳኔ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተሻለች ሀገርን ለመጪው ትውልድ ለማስረከብና በኤሌክትሪክ ኃይል እጦት በጨለማ ውስጥ የሚኖሩ ዜጎች ብርሃን እንዲያገኙ ያይቻልምን መንፈስ በይቻላል የቀየረ ስለመሆኑ ይናገራል። ተሰርቶ አላለቀም። ባያልቅም እንጨርሳለን የሚል ተስፋ አለኝ እና ከዚህ በኋላ አሁን በጎናች በጎን የሚጀምረው ስራ ተጀምሯል እስከሚያልቅ ድረስ በጎኑ እሆናለሁ የሚል ሀሳብ ነው ያለ የህዳሴው ግድብ ግንባታ አሁን የደረሰበት ደረጃ ለመድረስ ከምስረታው ጀምሮ በርካታ ጫናዎችና ውጣውረዶችን አልፏል። ይሁን እንጂ ፈተናዎችና ውጣውረዶችን አልፎ ለስኬት በግቷል፣ ፍሬውንም የመቅመስ ጅማሮ ላይ ይገኛል። እኛ ጨለማ ላይ ነበር የምንኖረው። ይኸው ተስፋ የምናደርገው የህዳሴው ግድብ ተጠናቆ ለአገልግሎት ሊበቃ ነው። እኔ እንደ አርብቶ አደርነቴ ሁሉንም አይነት ድጋፍ ሳደርግ ነበር። ለምን ካልከኝ የአርብቶ አደሩ ልጆች ጨለማ ላይ የከረሙበት ጊዜ እንዲያበቃ ስለምፈልግ ሁሉም ኢትዮጵያዊ ድጋፍ በማድረጉ ፍሬው ሊያፈራለት ነው። በዚህ ደስተኛ ነኝ። አልህን በረስቴ በአገዴ አያየው ወደ ወደ ሙና አባይ እንደምታውቀው አሁን በሀገር ላይ ብዙ ሀብት ነው። ከዛ በፊት እስከ የኛ መሬትን የኛ ለም መሬትን ወስዶ የግብፅ ሲሰጥም ነበረ። ስለዚህ አሁን ይሄ ሰዎችንም በጥሩ ጥናት ላይ ተደርጎ ይሄ ነገር ሲሰራ በጣም ደስ ብሎናል። ከራሳቸውና ከቤተሰቦቻቸው ፍጆታ ቀንሰው ቦንድ በመግዛት አሻራቸውን ያሳረፉበት ግድብ እስኪጠናቀቅ ድረስ ድጋፋቸው ተጠናክሮ እንደሚቀጥል ነው አርብቶ አደሮቹ ያረጋገጡት። ጅምሩ ላይም ቦንድ አምስት መቶ ብር ገዝቼ ያለው እና አሁን ሁለተኛ እንደገና ባለፈውም እዚች ዋንጫ ሲዞር ነበረና በዛህም ያው እንደ አቅም አምስት መቶ ብር በዛንህም ድጋፍ አድርግ ያለው ለቀጣይህም አሁን ከመጣ ያው ለመደገፍ ዝግጁ ነ ቦንድ የገዛውት ወደ ሁለት ቦንድ ምናምን የገዛው አለ። በዛ ላይ ደግሞ አሁን የነበረው ጓደኞቻችን ቤተሰቦች ያለን ሁሉም አሁን ሚስቴም አሁን እንደዚህ ሁለት ያስገዘንበት ሁኔታ አለ። ምናልባት አሁንም ቢሆን ከመጣ በልጅ ስም አስገዛለሁ የሚል ሀሳብ ነው ያለ እና ስራ እስከሚያልቅ በጎን እንደሚሆን ተስፋ አለኝ። የሕዳሴ ግድብ ግንባታ የአሁኑ ትውልድ ትልቅ የልማት አርበኝነት እንዲጎናጸፍ እድል ተሰጥቶታል። ይቻላል መንፈስና ጀምሮ የመጨረስ ልማችንን እውን ያደረግንበት ትልቅ ስኬት እንደሆነም አስታውቀዋል። እቺን ኢትዮጵያ እቺ አባይ ተገነብታ ስታበቃ ከዚህ ከድህነት እንወጣለን ብየንም ትልቅ ተስፋ አድርጎና ና ምናልባት ይሄ አሁን ነገ መብራት ለሌላ ደግሞ ለእኛም ተርፎም ለሌላ ሀገር ይተላለፋል። እና ይሄ ደግሞ ቢያንስ ታግለ እኔህ እንኳን ከዚህ ቦታ ላይ ቦጣ ሌላ ነገ የሚመጣ ትውል ቦታውን ደህና አግኝቶ ወይ ደህና ምርት አግኝቶ እንዲያገኝ ቢያንስ ማድረግ አለበት እና ያለችው ነገር ከድህነት ስለሚያወጣ ቢያንስ እኛ በጎኑንን ነገ ሀገራችን ማበለጸግ አለበት የሚል ሀሳብ ነው። ያለ ምጣ የደክቡት ምን ልበለ እኛ ተጠቅመን ከኛ አልፎ ለሌሎች ሀገራት መሸጥ እንችላለን። ሁሉም ኢትዮጵያዊ ቀሪው የግድቡ ስራዎች እስኪጠናቀቅ ድጋፉን ማድረጉን መቀጠል አለበት። ድጋፋችን እስከሚጠናቀቅበት እለት ከቀጠለ ለውጥ እናገኛለን። በእንችላለን መንፈስ የጀመርነው የህዳሴው ግድብ ይኸው ውጤት ልናገኝበት ነው። ቀጣይስ ካልከኝ ከዚህ የበለጡ ወይም እንደ ህዳሴው ግድብ ትላልቅ ሀገራዊ ፕሮጀክቶችን መገንባት እንችላለን። በጋራ ከተነሳ ነው። ኢትዮጵያውያን ሀብት ጉልበትና እውቀታቸውን በማዋጣት ታሪካዊ አሻራቸውን ለማስቀመጥ የመሰረተ ድንጋይ ካስቀመጡ እነሆ 14 ዓመታት ተቆጥረዋል።